የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ አሰፋ ፎናም የቤተሰብ ብልጽግናን ለማሳደግ መንግስት በእንስሳት ሀብት ላይ ሰባት ፓኬጆችን ቀርጾ እየተንቀሳቀሰ እንዳለ አንስተዋል። አጠቃላይ ዛሬ መድረካችን ትኩረት ያደረገው የ2018 ዓ ም የሶስት ወር አፈጻጸም ግምገማ ነው። ግምገማችን አንዱ የሪፖርት አፈጻጸም ግምገማና አጠቃላይ መሬት ላይ ያለው ምንድን ነው የሚለውን የባለሙያዎች ያመጡት መረጃ መነሻ ግብረ መልስም እየሰጠን እየገመገመን ነው። አጠቃላይ ግምጋማችን ስናይ የአመቱ መጀመሪያ ላይ መነሻ ተደርጎ የተወሰደው በጥናቱ የተለየው የእንስሳትና እንስሳት ሀብት ልማት ላይ የቤተሰብ ብልጽግና ለማረጋገጥ ሰባት ፓኬጆችን ነው ለይተን ነው ወደ ስራ የገባ ነው። ለሶስት ወር ላይ መነሻ ተደርጎ የተሰጠው ከሰባቱም ፓኬጆች ምን ምን ላይ ናቸው ፎከስ የሚደረጉት በሶስት ወር ላይ የሚለውን ግምገማ ነው እያደረገን ያለ ነው። አጠቃላይ እንቅስቃሴውን ስናይ ጥሩ ቢሆንም በዚህ ወር ላይ ገምግመን ቀጣይ ዳይሬክሽን አስቀምጠን በዚህ በሁለተኛ ሩብ ላይ በተለይ የዶሮ መንደር የማደራጀት ስራ በዘመቻ እንዲሰራና በዚህ በአንደኛ ሩብ ላይ ያልሰራ ነው የአሳ የፖንድ ዝግጅት ጉዳይ በዝናብ ምክንያት እንዳፈጻጸማችን እንደ ግቡ አልጨረሰንም። በዚህ ሩብ ላይ ግን በዘመቻ በአንድ ወር ውስጥ ይህን ነገርም መጨረስ እንዳለብን ከአመራሮች ጋር ተነጋግረን ዳይሬክሽን አስቀምጠን እስከ ታኅሣሥ 30 መጨረስ እንዳለብን ነው በዚህ ውይይታችን ላይ ላይ ያነሳ ነው። የቢሮው ምክትል ኃላፊ ዶክተር አደጋለሙ በሪፖርቱ መሰረት በጉድለት የተነሱትን ሀሳቦች እስከ ታችኛው መዋቅር ድረስ ለማስተካከል በትኩረት መስራት እንደሚገባም ገልጸዋል። የሩብ አመት አፈጻጸም ስንገመግም የአመራር መድረክን መነሻ አድርገን ነው። በዛ ጋር ተለየ ማለት ያ የተለየው ነገር በክልል ባለሙያዎችም በዞንም በወረዳም ቀበሌ ላይም ያለውን የኪሎ ክፍተት ካለም ኪሎ ክፍተቱን በሚሞላ መልኩ በስልጠና መልክ እውቀት፣ ትምህርት ተጨማሪ ነገር የሚፈልግም ከሆነ በዛው ልክ በማሰልጠንና በማስታጠቅ ታች ያለን መዋቅር በሙሉ በማንቀሳቀስ ያንን በጉድለት የሚገመገሙ ነጥቦችን በደንብ አጉልቶ በማውጣትና እነሱ ላይ በመስራት ይህን ማስተካከል፣ ጠንካራ ጎን ደግሞ የተገመገሙ ነገሮችን ይዞ በማስቀጠል የተሻለ ውጤት ማስመዝገብ እንዲችሉ ከዛ በላይ መስራት እንዲችሉ ባላንስ በሚያደርግ መልኩ በቀጣ ተከታታይነት አቅጣጫ አስቀምጠው ለመሄድ ነው የዛሬ ግምገማችን የምናደረግ። በውይይቱ ላይ ተሳታፊ የነበሩትም መንግስት ባስቀመጠው አቅጣጫ መሰረት የእንስሳት ዝርያን ለማሻሻል በትኩረት እየሰሩ እንደሚገኙም አንስተዋል። እንስሳት ዝርያ ማሻሻል ስራ ነው። በእንስሳት ዘርፍ እንስሳት ዝርያ ማሻሻል ጋር ተያይዞ የመጣው የመኖ ጉዳይ ነው። ከዛም ተያዥነት ያለው የእንስሳት ጤና የሚመለከት ነው። በእነዚህ ነገሮች ላይ እንደ ወረዳችን ያው በቂ በጀት በመደብ ባለሙያዎችን በማሟላት እና የተለያዩ ቁሳቁሶችን በማሟላት ያው በጥሩ ሁኔታ እየተንቀሳቀስና ያለነው። እንደ ክልል በሰባት ፓኬጆች ይሰራል። በነዚህ በሰባቱ ፓኬጆች ላይ የክልላችን ርዕሰ መስተዳደር እና የፓርቲ ጽህፈት ቤትም ለዚህ ትኩረት ሰጥቶ ከዛ መነሻ የእኛም የክልሉ እንስሳት ሀብት ልማት ቢሮም በጣም ትኩረት ሰጥቶ በዚህ ላይ ሰፊ ስራ እየሰራ ያለበት ሁኔታ ነው ያለው። በውይይት መድረኩም የሲዳማ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሉን ጨምሮ የቢሮው ከፍተኛ አመራሮች ተገኝተዋል።